ረግጦሻ አለው በደንብ አርጌ በደንብ አርጌ ነው ምረግጦሽ እኔ ለምልቤ ሰው አረዳት አይና እያዝብኝ እኔ ቁጭ ብዬ ነው ምረግጦሽ እዚሁ በግት ቤት ማጽዳት ከደም ሄደሽ አጅዛ እዛት መጣብሽ ሰትዮሽ እኔ ጋ መጠሽ እንዳትልከሰከሽ ጥፍራ ብዙ በጎች ነበሩኝ። የዛሬ ሶስት ዓመት ሶስት ሺ አራት ሺ በጎች ነበሩኝ። በጎች ግን የሆነ ሰዓት ይቀየራሉ። የእኛ በጎች የእኛ በጎች የት እንደሄዱ እኔም እኮ ይናፍቁኛል ልክ እንዳንቺ እኔም እንዳንቺ የዛሬ ሁለት ዓመት ነው ሶስት ዓመት፣ ቡና ሳፈላ እየተረጋገጥኩ ብዙ በጎች ነበሩኝ። ባይዘወይ በጎቼ የት እንደሄዱ ጠፍተውብኛል። እኔም አንዷ ከበጎ አንዷ አንቺ ነሽ ተቀይረሽ ይሆናል ብዬ አስባለሁ። ከበጎቼ ሁሉ አንዷ አንቺ ነሽ። ተሳስተሽ እዚህ ቤት ኮመንት እንዳጥፊ ፈርሳ ባይዘው የቲክታክ በጎች የጊዜ ጉዳይ ነው፣ ይቀየራሉ። የእኛ ጊዜ ሪመምበር ላይክ ትሪ ቱ ብዙ ጊዜ ባንጋ ነው እዚህ ቤት ማጠፋው እና ከነበራችሁት ሰዎች እኔ ብዙ በጎች ነበሩኛ፣ እጅ ላይ በጣም በጎች እንደ በግ ነው ማያቸው፣ አምና እጅ ላይ የነበሩ ሰዎች በጣም ብዙ በጎች ነበሩኝ። ቁጭ ብዬ ወጥ ስሰራ የሚያሳሩኝ፣ ቤት ሳጠዳም የሚያሳሩኝ፣ ልብስም ሳጥብ የሚያሳጥቡኝ፣ ልጆቼንም ቴኬር ሳረግ በጣም ብዙ በጎች ግን የጊዜ ጉዳይ ነው፣ ይቀየራሉ። ብልሚና የጊዜ ጉዳይ ነው፣ በጎች ይቀየራሉ። ቢኮዝ በጎች የተቀይረውብኛል። እኔ የዛሬ ሁለት ዓመት በጎች የተቀይረውብኛል። የኔ በጎች አራት ሺ ነበሩ። ከአራት ሺ ጎሎ ጎሎ አሁን ትንሽ ነው ያሉኝ፣ እና በጉሌ ይቀየራል። በግ ያላቸው አብርሃም እኮ ምስኪን ስለነበረ ነው። የአብርሃም በግ ይለያሉ። የአሁኖች ደግሞ ከአብርሃም ይበልጣሉ በግነታቸው። በጣም ምስኪን በጎች አሉ። ከበግ በግም እኮ ይለያያል። እንዴ ብሎ በጣም ድምፁን የሚያወጣ በግ አለ እየደቆስከው ሁሉ የማያወጣለ እነዚህ እየደቆስካቸው ሁሉ የማይነቁ በጎች አሉ። አንዳንድ ከካም ተሳስተሽ እዚህ ቤት እንዳጽፊ በጎች አይደሉም ከብቶች ናቸው። ይቅርታ ፍቅሮች እይን ስጠቀም ለእውነት የሚቆሙ ከብቶች ነው ያሉኝ እኔ። ደስ ደስ የሚሉ ቆንጆ ቆንጆዎች፣ ለእውነት የምትቆሙ ሙዚቃ የኔ ነገር አያውቁም፣ ነገር እኮ አያውቁም። የኔ ሙዚቃ ላይ ብቻ ነው እንጆ የሚያደረጉ። ለእውነት ነው የሚቆሙ እኔ እነማን ናችሁ? በጎች በጎችዬ፣ በዛችሁ እዚህ መጣችሁ። በጎቹ ባይ ዘ ወይ። እኔ ገና ገና ሰው ሳያውቀኝ እንኳን ኮመንት እያነበብኩ አልመለስኩም። ገና እዚህ ሀገር ላይክ ሚዲያውን ከፍቼ ስገባ እንትና ምን እያለች ነው ብዬ መመለስ እኳ አይደለሁም እኔ ገርዳሚት። አንዳንድ ሰው ገና ላይቭ ሲገባ ገና ፎሎወር ሊሰበስብ ሲል ፎሎወር አድርጌሻለሁ እንትን አለሽ እያለ ኮመንት እንዲህ ብሎ ተተክሎ፣ እኔ ቆንጆ የላረግ ነው የምገባው እዚ ያንችን የደደብና የአንጡራ ማይም ኮመንት ማነብ መስላለሁ ስታይኝ። እኔ ደግሞ አሉኝ ጥሩ ጥሩ በጎች እና የምዳብሊው፣ ቀንድብ ቀንድብሽን እያሉ ያወጡሽ አላትመለሽም። እዚ ቤት እኔ አልጠቀምብሽም። እኔ ቆንጆ ቆንጆ የተማረ የተማረ በግ ነው ያለኝ እዚህ ቤት እንደናንተ ሳይማሩ መስተላችሁ የእኔ በጎች እኮ የተማሩ ናቸው። የሰለጠጡ ሚዩት ሲያደርጉ ራሱ ኮመንቱን ሲያዩት እንዴት ነው ዳሜጁ? ዳሜጁ አንድ ነው ሌብሉ፣ ሁለት ነው ሌብሉ፣ ሶስት ነው ሌብሉ። ሶስተኛ ሌብል ላይ ስደርሱ ነው ሚዩት የምትደረጉት ወይ ብሎክ የምትደረጊ። እዚህ አሰስ ገሰስ እኔ ስታይኝ ምን እያለች በጣም አምሶ ቤሪፉል እኮ

ስድብ የመስማቱ ሲል አላማን ይ እንደም ሶዳው ባይኖሩሮ አልነካትም። የነበረችን ምግብ ለምን ደደበረኝ ታውቃላችሁ? የኢትዮጵያ እንጀራ ነው የለመድኩትና ይሄኛው እንጀራ ነው። ለዛ ነው ያስጠላኝ እንጂ ወጡ ቆንጆ ወጥ ነው። ይሄ እንትን የዚህ ሀገሩ እንጀራ አልወደውም። ያኛውን ስለለመርኩት እንዲህ ነው የሚያስቆርፈው። የለመደት ይሄኛው የዚህ ሀገር ነው ቂቤ እነዚህ የገንፎ ወልድ ምናምን ካልሆነ በስተቀር ነው እጣን ምናምን ካልሆነ አንደኛ በርበሬ የኢትዮጵያ በርበሬ እንትን ነው ሲሰሩት፣ በጣም ኃይለኛ ነው። ኃይለኛ ለሰስት አድርጌ ነው ትንሽ በለሰስ አንዳንዱ ዶሮ ሲሰራ ኮስተር ያለ ይላል። ድሮ ነው በአባቶቻችን ኮስተር በዶሮ ስትሰሪ ላይክልኝ ወይ ሶሚ፣ ለአንተ አይስ ቤር እልክልሀለሁ። የምር በጣም ደግሞ የምሰራው እኔ የኔ ዶሮ ሜይ ቢ ሰዓት ጨረሰ ከተባለ ስምንት ዘጠኝ ሰዓት ይወስዳል። እንደዚሁ እንደ ቀልድ በጣም ነው ሰዓት የሚወስድብኝ ዶሮ ገፊት። አንዳንዶች በሰላሳ ደቂቃ እንሰራለን ይላሉ። የኔ ከዚህ ነው ያወጣታል ያለው የድሬዳዋ ሰው ናት ዳ እሷ በአንድ ሰዓት ነው የምትሰራው ትላለች። በአንድ ሰዓት ትጨርሰዋለች ዶሮውን ግን ሳምሪዝን በጣም ሊጣፍጥ ዶሮ ነው። አልዋሻችሁም። በልቻለሁ ይጣፍጥ ይጣፍጡ የበላሁት ግን ግን እንዴት እንደሆነ አይኖር ነው። እኔ በጣም ሰዓት ይወስድብኛል። አንድ ሰዓት ነው የሰራችው ራሷ ምትላለች። እዚህ ገብታ ዋና ዋር ነው ምትለኝ፣ እውነትሽን ነው ማርያምን አንድ ሰዓት ማሚዬ ከድሬ እጣን ትፈልጊያለሽ? ወይኔ ፍቅር ደግሞ ፉንቃ እንደሚይዝ እንዳይሆንና ፍቅር አበረረኝ፣ መውደድ አበረረኝ። የድሬ እጣን ተገንቶ ነው እንዴ? ደግሞ ዳጉል ጀባ ግን ወረዴ ልጅቷ አመጣች በምን ይላካል? ሌላ ሰው ካላገኘው በስተቀር ግን ቴንክዩ ቴንክዩ፣ በጣም ይህ ሰው ካይ እንዲመን ዲና ቴንክዩ ኔ ፍቅር በጣም ነው የማመሰግንሽ። መርጫት ላክልሽ። አልወድም፣ ጫት አልወድም። ጫት አይገርምም። ሰው ስታገኝ ንገሪኝ፣ በውስጥ ልክልሻለሁ። እውነት እውነት

ሶፊ የሄር ክንዴ ለምን በርጫ አይዶን ነው አልወድም። ልክ አንዳንድ ሰው ቡና አልወድም እንደሚለው ነው፣ ወይ መጠጥ አልወድም እንደሚለው። ለምንድን ነው የማልወደው ብዬ ግን ጠይቄ አላቅም። ራሴ ነገር ለምን ያዝግም አይዘልብ ለምን እንደማልወደው ለምንድን ነው ባሉደው ጫት አቲቅ ሞክሬ አውቃለሁ። አም ናት ላይ ቱ ዩ ጋይስ ግን ፀጥ ያሰኘኛል። ሜቢ ለዛ ነው መሰለኝ። አብሬ ላይ እንዴ ስንጫወት ምናምን ገብተን መጀመሪያ ላይ ምንም አይመስለኝም፣ ደስ ይለኛል ምናምን። መሀል ላይ ማኮርፈው ነገር አለ። ልጣላችሁ ሁሉ እችላለሁ፣ አታውሩኝ ብዬ ክርስቶስን አውቃለሁ። ጓደኛዬ አለች እዚህ ጋ ቤቢ አሁን ካለች ይለን የሰፈር ልጅ አለች። አታውሩኝ ሁሉ ብያ ቃለሁ። አብረን እኮ ገብተን ነው ክርስቶስን እየተጫወትን ምናምን፣ ጓደዬ ተጫዋች ምናምን ስትልኝ በእናትሽ አታውሪኝ ብያ ጣቃለሁ። በቃ ያበሳጨኛል። አሮን ላይ ሙዴን ነው የሚቀይረብኝ። አንዳንዱን ያፍታተዋል፣ አንዳንዱን አፉን ይዘገዋል፣ አንዳንዱን ይወ ያረገዋል። የተለያየ ሲፕተም ነው ያለው። እንግዲህ ለእኔ ደግሞ አይሆንም። አሁን ከአንድ ሰው ጋር ሄደ ልትዝናና ሄደ ካስኮረፍ ይደብራል። የሰው ሙድ መድረቅ እንክንነ በአጠቃላይ መጠጥ፣ ጫት፣ የሚጨስ ነገር ምናምን በእኔ አልተፈጠሩ እኔ አሁን አንዳንዴ ነው በግድ ሽሻውን ማድረገው እንጂ እስና ላይክ

አልገባኝም አቤ፣ ግን ክርስቶስን በጣም ነው የምትገርመው። አቤ ማርያምን ከዚህ በኋላ እንደዚህ ብትል አልቆይልም። ሌላ ቀን ገበካ እማላቃችሁ ሰዎች አላስገባችሁም እኮ ብያለሁ። ይቅርታ ሰላም። እሺ ብዛ ዛሬ

ናሴት ለብቸሺ አንድ ነንዩ ንዩንዩ ሁላችሁም ቴንኪዩ ሶማሺ በጣም ነው ማመሰግን። ጉርናይት መልካም ቀን ሶፊዬ። እንግዲህ ዶሮ ስሰራ አስታውሰኝ። እዚህ ላይ መቼም አጠፋም። አንዳንዴ ስመጣ አሁን እንኳን የተሰራው አላለቀም። እሰራለው ብዬ አስባለሁ። ባይ ጋይስ